ከአማራ ሚዲያ ኮርፖሬሽን ዜናዎቻችን ጋር ስላላችሁን እናመሰግናለን ተመልካቾቻችን። በተከታይነት የቢዝነስ መረጃዎች ወደ እናንተ ይደርሳሉ። መረጃዎችን ለማድረስ ደግሞ ስፈልግ ሙጪ ስቱዲዮ ተገኝታለች። ስፈልግ እንደምናለ። ሰላም እንደምናላች ሰላም ነኝ። ሰዓቱ ያንቺ ነው። አመሰግናለሁ። እንደምናላችሁ ተመልካቾቻችን። ከሰዓቱ የቢዝነስ ዘገባዎች ጋር አብራችሁን ቆዩ። በ2017 በጀት ዓመት 11 ወራት ከ1.6 ቢሊዮን ብር በላይ ገቢ መሰብሰቡን የአዊ ብሔረሰብ አስተዳደር ገቢዎች መምሪያ አስታወቀ። የተሰበሰበው ገቢ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ96 በመቶ እድገት እንዳለው መምሪያው ገልጿል። በቃሉ ፈረደ። የአዊ ብሔረሰብ አስተዳደር ገቢዎች መምሪያ በ2017 ሰባት በጀት ዓመት ከ3 ቢሊዮን ብር በላይ ለመሰብሰብ አቅዶ ሲሰራ ቆይቷል። በገቢ አሰባሰቡ ላይ በተሰሩ የቅንጅት ስራዎች በ2017 በጀት ዓመት 11 ወራት ከ1.6 ቢሊየን ብር በላይ ገቢ መሰብሰቡን የብሔረሰብ አስተዳደሩ ገቢዎች መምሪያ ኃላፊ አቶ ፈጠነ ጥላውን ገልጸዋል። እስካሁን ገቢ የሰበሰብነው 1 ቢሊየን 651 ሚሊየን 275 ሺ 476፣ አፈጻጸሙ 52 አራት አራት ፐርሰንት ላይ ነው ያለነው። ከአምናው ጋር በዚህ ተመሳሳይ ጊዜ ጋር ሲነጻጸር ስምንት መቶ ሰባት ሚሊየን ጭማሪ ተሰብስቧል። በገቢ አሰባሰቡ ላይ ያጋጠሙ ችግሮችን ለመፍታት ቅንጅታዊ ድጋፍና ክትትል ስራዎች መሰራታቸውን አንስተዋል። የመምሪያ ኃላፊው አቶ ፈጠነም ሰላም እና ገቢ ተመጋጋቢ ናቸው። ስለዚህ አንደኛው ችግር ከሰላም ጋር የተያያዘው ነው። ሌላኛው ችግራችን የነጋዴው በራሱ ወቅት በማየት ግብር ማይከፈል መስሎ የሚታየው ጥቄት ነ ነጋዴዎች አሉ። በተመሳሳይ ግብር እንዳይከፈል የሚፈልግ ኃይልም ጭምር አለ። በሌላ ጎንም ደግሞ ጫና የሚያድርበት ሂደት ነበረ እና እነዚህ ችግሮቹ በዞናችን ላይ ገጥመውን የነበሩ ናቸው። ሕግ የማስከበር ነው። ምክንያቱም እዳ ያለበት ሰው ሀብት፣ ንብረት ይዘ ታስከፍላል። ቀጥታ ከባንክም ሀብት ካለ ወደ መንግስት ገቢ የሚሆንበት አሰራር አለ። ሌላኛው ደግሞ አሽጎም ጭምር እንዲከፈል የማድረግ ስራ በመስራት የተሻለ ካምናው ጋር ሲነጻጸር የተሻለ ገቢ መሰብሰብ ችለናል። በቀጣይ ቀሪ ቀናትም የታቀደውን ገቢ ለመሰብሰብ እንዲሁም ለቀጣዩ በጀት ዓመት የሐምሌ ወር የደረጃ ሀምር ውሃ ግብር ገቢ አሰባሰብ የቅድመ ዝግጅት ስራዎችን በትኩረት እንሰራለን ብለዋል መምሪያ ኃላፊው። አሁን የተንጠባጠቡ ስራዎች አሉ። ይግባይ ላይ የነበሩ ነጋዴዎችን ወስነን የሚያስከፍልበት ሂደት ላይ ነው። ያለን ያለ በዚህ አጭር ጊዜ ውስጥ እነዚህ ተግባራትን እንፈጽማለን። ቀጣይ ላይ አመርኋ ግብር ከፋይ ሐምሌ አንድ ቀጥታ ክፍያ የሚጀምርበት ነው የሚሆነው እና በዚህ ላይ የሚሳተፉ ከሀያ ሶስት ሺህ በላይ ነጋዴዎች አሉ። እነዚህም በመቀስቀስ የሚከፍሉትን ብር በማሳወቅ የክፍያ ጊዜውን በማሳወቅ እና መጠናት የሚገባቸው ያልተጠኑ ግብር ከፋዮችንም አጠንተን የምንጨርስበት ጊዜ ስለሆነ ከዛ በኋላ ሐምሌ አንድ ጀምሮ አመርሃና የአከራይ ተከራይ ግብር በሞቀ ሁኔታ ማስከፈል መቻል አለብን ብለን እየተንቀሳቀስ ነው ያለን። ግብር ከፋዩ ግብር የልማት መሰረት መሆኑን አውቆ ያለበትን ውዝፍ ግብር እንዲከፍልና የደረጃ ሀምርሃ ግብር ከፋዮችም ግብራቸውን በወቅቱ በመክፈል የዜግነት ኃላፊነታቸውን እንዲወጡም ጥሪ አቅርበዋል።